ሰላም ሰላም እንዲናች በያላች በትሉ ነገር ሰላም ነው። አሸይና አሸይን እንደላች ሞኝላች አለ ቤተሰቦች ስትገቡ እንደሉ ማራች ላይክና ሼር እያደረጋች አሳቦቻችን ለብዙዎች አካፍሎ ለዚህም ከልብ አመሰግናች አለ ዛሬ ቢዛናች ይዘኑላች ይመጣን። እንግዲህ ሰሞኑን እንደምታውቁት የጌቾ ከስልጣን መወረድ ሰምታችሃል። ትናንትና ብቻ ሳይሆን ምናልባት በዚህ ወር ውስጥ በተደጋጋሚ ስድስት እና ሰባት ጊዜ ኢትዮ ፎረም ስለ ጌቾ ምርጥነት፣ መላእክነት፣ ልበ ቀናነት፣ አንደበተ ርቱዕነት እጅግ በጣም የሚያማምሩ እምባን የሚያ ሲወጡ ልዩ ልዩ ውብ የሆኑ ዶክመንተሪዎችን እየሰራ ነው። በጣም የሚገርም ነገር ነው። ጌቾ ማን ነው? ጌቾ ማናቀ? ጌቾ አለ እንዴ? ጌቾ ከው በአማራ ህዝብ ላይ ሂሳብ እናወራርዳለን። ኢትዮጵያን ደግሞ እስከ ሲኦል ድረስ ይዘናት እንገባለን። አስፈላጊ ከሆነ ኢትዮጵያን እስከ ሲኦል ይዞናት እንገባለን ብሎ፣ በእውነት አገራችን ሲኦል ወደሚመስል መከራ አስገብተው በሚሊዮኖች የሚቆጠር ሰዎች እንዲሰደደው ከሀብት ንብረታቸው እንዲፈናቀለው፣ በመቶ ሺዎች ምናልባትም ከግማሽ ሚሊዮን በላይ ህዝብ እንዲሞት የተደረገበት ጦርነት ላይ አፈ ቀላጤ ነበር እና ኢትዮ ፎረም ፍጹም መልአክ አድርገው ጌቾን ለማቅረቢያ ሞከርክበት መንገድ ሞኝ ድድ ናፈልግ? እሺ እኛ ጠላቶቻችንን አንረሳም በእርግጥ ለህወሀትና ለህወሀት ሰዎች አሁንም የኢትዮጵያ ህዝብ ሾርቲ መሞሪያ አድርጋችሁ የምትወስዱት ከሆነ አይደለም እንደ ድሮ በኩርኩም እንደ ድሮ በአለንጋ ሳይሆን ዘንድሮ በደማችንና ያጠባችት ዋጋ ነው ያስከፈላችን። ሊታይ ሊሰማ ለማሰብ የሚዘጎንን ዋጋ ነው ያስከፈላችን። ስለዚህም ጌቸውን የምታንቆልባበሰው ጌቸው አራት ኪሎን ያንቆጠቆጠ አስመራን ያርበዶበደ የባህር ዳርን አዝማሪዎች አፋቸውን ያዘጋው መተለ አፍ አዘግቶ ምን አደረገ? አምስት መቶ ሺህ ወጣት ነው ያለቀው በትግራይ በኩል አምስት ሞቶ ሺህ አፍ ያዘጋ ማለት ማውራት ሌላ፣ ውጊያ ሌላ። ዙሪያን ከአፋርም፣ ከኤርትራም፣ ከአማራም፣ ከፌዴራል መንግስቱም፣ ከመከላከያም፣ ከልዩ ሀይልም አንድ ጊዜ ከሆነ ጦርነት የኮፈታችን አንዱ ጊዜ። ስለዚህ ጌቾን ለማቆለብ በአበስ ጌቾው በጣም ትንቢተኛ። ጭራሽ ከቴዲ አፍሮ ጋር እንዴት እንዴት አርጎ እንዳጎናኘ ጎርምኛል። አሁን ትራንትና ዶክመንታሪ አይታችታል። ሁለቱም ሞት አምሳ ሺህ ሰው ነው ያየን እኛ የምናወራ አምስት ሺህ ሰውም ማያየም። ለምን ህዝባችን ሽርት መሞሪ ነው። ጠላቱን ከስር ከስር እየረሳ እንደ ውሻ አንድ ቀን በዱላ የመታሁን በነገታው ዳቦ እየሰጠ ታረሳሳል አለ ጎባ ይረሳል። ሽርት መሞሪ ነው። ህዋትና የህዋት ሰዎች የህዝባችን ቅንጭር ማለት ያውቃሉ። ኢትዮ ፎረም በጥንቃቄ የሚንቀሳቀስ ሚዲያ ነው። እኔ በብቃቱ ላይ ምንም አልጠራጠርም። በብቃቱ፣ በዶኩመንተሪ ስራው፣ በሚዲያ አደረጃጀቱ በብዙ ጉዳዮች ቁጥር አንድ ነው ኢትዮጵያ ውስጥ። ነገር ግን መርዝ ዝልውስ የሆነ ሚዲያ እንደሆነ እወቁ። ምንጊዜም የህወሀትን ጥቅም እና ስልጣን ለማስጠበቅ ያለ እንቅልፍ የሚሰራ ሚዲያን ኢትዮፎርም ማታሲያን ቆሎባጵ ሰው ምን አለ በአንድ ወቅት ጌቸው ስለ ድምፃዊ ቴዲ አፍሮ የተናገረው ቴዲ አፍሮ በጣም ባለ ጥበብ፣ ባለ እውቀት፣ ባለ ቅኔ የሆነም ልብዙ ኢትዮጵያን አርቲስቶች አሪያ መሆን የሚችል ባለሙጡቅ አይምሮ ነው ብለ ጌቸው ቴዲ አፍሮን አመሰገናል። አየህ ጌቸ ላይ እሴት መጨመሩ ነው። እንግዲህ ጌቾው ምን ያክል ጀግኖችን እንደሚያጀግን ምን ያክል ጀግኖችን እንደሚያከብር፣ ሁሉ ነገር እሱ ቀድሞ እንደሚረዳ ሙጡቅ አይምሮ። ጌቾ ቴዲ አፍሮን ማመስገን አይጠበቅበትም። ወላ ኢትዮጵያ ህዝብ አመስገና አድንቆታል ወደታል። የጌቾን እውቅና እኛ አንፈልግም። እስቲ ጌቾን አንተ እውነት የምትወደው ከሆነ ጌቾ ሰሞኑን ስለህዋት የተናገሩ እስቲ ዱገም ልብ አለ እስቲ እስቲ ኢትዮፈረም ጌቾ ሰሞኑን ትግራይ ውጥንቅጥ ውሉ የማይታወቅ ውጥንቅጥ ውስጥ ህወሓት አስገብቷታል። ያላትን ቃል እስቲ ዶክመንተሪ ሰራበት፣ አትችልም። ለምን? ጌቶች አንበርክከ ነው የሚገርፈው፣ አንበርክከ ነው የሚገርፈው። ኢትዮ ፎረም አላማው ምንድን ነው? በኢትዮጵያ ውስጥ ያሉ የተለያዩ ግጭቶችን ሞቅ ደሞቅ ሸብረቅ ረቅ ብለው ያ ለህወሓት የተመቸ ምርጥ ብፌ እንዲሆንለት ነው እየሰራ ያለ ነገር ግን አይሳካም። ህዝባችን የራሱ መንገድ አለው። ሊሰማ ይችላል ነገር ግን መርጦ ነው የሚሰማ። ለምን አሁን ከጠባሰ ተምሯል። አሁን ከሞቱ አሁን ከመውደቁ አሁን ከመነሳት አሁን ከመከራ ተምሯል። እንደ ድሮ ማንም እየመጣ ጆሮን እየመጣ አእምሮን እየጠመዘዘ ወደ ፈለገበት የሚወስድ እንዳልሆነ አስምሩበት፣ አስምሩበት። ሊሰማ ይችላል። እሱማ በአንድ ሰሞን እኮ እንትናም እኮ በሚሊዮን ተደምጦ ነበር እኮ ትልልቅ ሚዲያዎች ኢትዮጵያ ውስጥ ያሉ ሚዲያዎች እኮ በሚሊዮን የተደመጡበት ጊዜ ነበር። ከዛ በኋላ ህዝብ ከፈለገ ሀሳቡን ይቆጠላል፣ ካልፈለገ ይተዋል። ትልልቅ ቴሌቪዥን ጣቢያም ሁን ጥሩ ከሰራ ይሰማሃል። ጥሩ ካልሰራ ይተዋሃል። በቃ ምንም የሚዲያው ስም ትርጉም የለውም። የሆነ ጊዜ አንድ ሚሊዮን ታይቶልኛል አሙስሞንታች ታይ ምንም ትርጉም የለም። እኛም እኮ ሚዲያን ያጥለቆለቅንበት ጊዜ ነበር። ነገር ግን ህዝብ ደግሞ ካልመሰለው፣ ከደወረው፣ ካልፈለገው ሀሳብ ይቆይራል። እና ኢትዮ ፎርም ጌቾ ስለቴዲ አፍሮ ያወራን አትንጎረን እሱን ተወ። ጌቾ ስለቴዲ አፍሮ ተወና ጌቾ ሰሞኑን በዚህ ተወሩ ብቻ 5ሳ ኪሎግራም ወርቅ ከትግራይ እንደተዘረፈ ጌቾ የተናገረው ገርን ዶክመንተሪ ስራበት። ህዋት የአማራን ህዝብ ለመወረር ለውጊያ ወደ ደም መፋሰስ ሊገባ እንደሆነ ገረን ያለው ጌቾ ለጦርነት ተዘጋጅተዋል። የትግራይ ህዝብ ተሰዱ አልቀዋል። በሚሊዮን የሚቆጠር ሰው ያለን ከሆነ የተናገራት ስለቴዲ አፍሮ እንደዚህ አለ። ምንም ይበል፣ እኔ አሁን አንድ ነገር ምነግራቸው እኔ እኛ ኢትዮ ፎረም ከኛ ጋር የሚነጻጸር ሚዲያ አይደለም። በከፍተኛ ሁኔታ ሚዲያን ወጥሮ የያዘ ሰው ነው። የሚሰራውን ነገር አድምቶ ሌሊትና ቀን የሚሰራ ነው። በስነ ጽሁፍ ብቃቱ ምንም ጥርጥር የለኝም። በዶኩመንተሪ ስራው ምንም ጥርጥር የለም። ሚሊዮኖች ጋር የደረሰ ሚዲያ ነው። ነገር ግን መርዝ ልውስ ነው። ይሄን ለማየት ያብቃቸው። እየመራ ያለው ህዝቡን ጠምዝዘው ለህወሀት የሚመች መንገድ ለመክፈት ነው። በተአምር ህዝባችን ዚ ባህላዊ አይሰማ አራት ፋይል ተዘጋ። የኢትዮጵያ ህዝብ ልብ አላወቃቸውትም። ፋይል ከዘጋ በኋላ መልአክ ሆነ ብትመጣም አይሰማህም። ሞወቅ መልአክ ሆነ ብትመጣ አይሰማህም ነው የምልህ ያለው። ለምን ፋይሉ ተዘግቷል? ወደ ዶሴው ተዘግቶ ወደ ፋይል ገብቷል። እና እኔ አደንቃለሁ አሁንም እንዳልካቸው የጌቾንም ሆነ የኢትዮ ፎረምንም ሆነ የህወሀቶችን ጭምር የሚሰሩትን ነገር በጡልቀት ይሄ የታወቀ ነው። ህወሀት ለተንኮል እንደ ሴጣን ሴጣን እኮ እውቀት አለ ታውቃላቸው፣ ጥበብ እኮ አለ ሴጣን ግን ጨለማ የሆነ ጥበብ ነው ያለው። ስለዚህ ህወሀትና የህወሀት ሰዎች ዙሪያቸውን ያሉ፣ ህወሀትና የህወሀት ሰዎች ብልጠት አላቸው፣ ተንኮላላቸው አሻጡራላቸው ሁሉም ለጥፋት ነው። ጥፋቱ እነሱ አልምተው እንኳን ልማት ለኢትዮጵያ ህዝብ ቆርቶ ለትግራይ ህዝብ ሞትና እልቂቱ ብቻ ነው የደገሱ እና ያየ ሰው ግድ የለም። ለአሁን ስለ ቴዲ አፍሮ ጌቾ ያወራውን ሳይሆን ልጊዜ ውስቲ ስለነ ደብረ ጽዮን ያወራውን ንገር፣ ስለነ ታደሰው ሮዶ እያደረገን ንገር፣ ስልክ ዘግተውበት እንዴት እንደረጠም እሱን እንዴት ሊገሉት እንደነበረ ታደሰ ወረደ ስልክ ዘግቶብኝ ነው ይጠፋል። እንደ ድርዬ፣ እንደ ተራ ድርዬ የክልል ምክትል ልርሶ መስተዳደር ሆኖ ስልክ ዘግቶበት እንደሄደ እስቲ ንጎረ ዶኩመንታሪ ስራበት ስ ዛለ እንኳን ሌላ ቀርቶ ጌቸውን ለመግደል ሲሯሯጥ እንደነበረ እስቲ ዶኩመንት ስራበት። አትሰራም እሚመቸም ብቻ ነው። አሁን የኢትዮጵያ ህዝብ ስለቴዲ አፍሮ ቢሰማ ዶስ ይለዋል። ጌቾ እኮ ስለቴዲ አፍሮ እንደዚህ ብለው እንደዛ ብለው አይመለከተም፣ እሱ አይመለከተም። ጊዜ ጠብቃቸው አድፍጣቸው እንደምትንቀሳቀስ እርግጠኛ ሉንገራቸ እርግጠኛኛ ሉንገራቸ ጊዜ እንደምትጠብቅ እና እስከዛ ድረስ ሀሳብን ሼር የጋራ ሀሳብ ካለ ሰው ሊሰማ ይችላል። የጋራ ጉዳይ የጋራ ሀሳብ ያለው መስሎ ሲሰማው ሳይሰማው ሲቀር ደግሞ ሰከንድ አይፈጅበትም፣ ዞርሉ ማለት ሰከንድ እንኳን በምክንያት እንኳን መሬት ላይ የሚያጣላ ግጭት ኖሮ መሬት ላይ የማያጋጣላ ግጭት እንኳን ሲኖር ብዙ ሚዲያዎችን ህዝቡ ዝም ብለው ድንገት ተነስተው ይዘጋል ይቆልፋል፣ አያገባንም ብለው ፊቱን ያዞራል። እና ጌቻውም እንዳልኳቸው ስል አይምሮ ያለው በጣም ጂኒየስ ሰው ነው። ጂኒየስነቱን ለጨለማ ለክፋትና ለሞት የተጠቆመ በአሻጥር የሚኖር ለሆድ ያደረሰው ነው ጌቻው በቃ። ምክንያቱም እስቲ ንገረኝ አንድ ነገር ንገረኝ ከመሰዳደብና ከዘለፋ በቀር ጌቾ ለትግራይ ህዝብ የጠቆመው ነገር ካለ ንገረኝ እኔ ደግሞ ልስማ ልስማ ፈይዷል ትግራይ ህዝብ ከመከራ አድኖታል ከመሰደድ አድኖታል ከጉስቁልና አድኖታል አላደዋል ከአማራ ህዝብ ጋር እንዲስማማ ከአፋር ህዝብ ጋር ከኤርትራ ጋር ያለው ማህበራዊ ኢኮኖሚያዊ ጉዳይ እንዲስተካከል ሰላም እንዲወርድ ሰርታ አልሰራም አልሰራም ስለዚህ ማንቆለባበስ አንዱ አንዱ እንዲህ ቢያንቆለባበስ ትርጉም የለም፣ የኔ ጌታ። ትርጉም ያለው ለሁሉ የሚጠቅም በጎ ሀሳብና አጀንዳ ይዘህ ስትንቀሳቀስ ነው። ከዛ ውጭ ያለው ለእኛ ትርፍ ነው። ምንም የሚፈይድልን ነገር የለም። እና ይህን ነገር አሁንም አሁንም አሁንም ደግማቸው አስበበት። ኢትዮፎረም፣ ስለ ትግራይ ህዝብ መከራ ስራ ከቻልክ፣ ከቻልክ የትግራይ ህዝብ ያለበትን ሰቆቃና መከራ። በእርግጥ አይፈቅዱልም ጌቶች፣ አይፈቅዱም። አንበርክ የሚገርፎ ወያኔ ከባድ ነው፣ ነገር ግን እስቲ ስለዛ ለአድማ እና ሰራ ስለ ቴዲ አፍሮ እንዲህ ብለው ተወሶ እኛ ለሶ ወሬ እኛ ደርሷለን ከበቂ በላይ ኢትዮጵያ ጊዜ ሰጥቶ የሚያወራው ጉዳይ ነው እሱ። አንተ አትጨነቅበት። አንተ እንቁልፍ አትጣጥበት። አንተ እንቁልፍ ልታጣበት የሚገባው ጌቾም ትግራይ ስላለችበት ውጡንቅጥ ከአቅሙ በላይ ሆኖ ሊገደል ሊጠፋ ሆኖ እንዴት ስልጣን እንደተወስቲ ንገረን። ትግራይ ውስጥ ምን ያክል ህዝብ በረሃብ እየተሰቃየ እንደሆነ፣ ለዛ ምክንያቱ ራሱ ህወሃት እንደሆነ፣ ህወሃት የችግረኞችን እንጀራ እርዳታ አህል ሽጦ እንደበላ እስኪ ዶክመንተሪ ስራ አትሰራ? ለምን አላማ ሌላ ስለሆነ። ኤኒዌይስ፣ ይሄ እኛ አያሳብ ነው። አሳብ ሲሞቻችን ላይ ቃርገው በሌላ ጊዜ ዶክመንት ማለሳለ በዚህ ጉዳይ ላይ ወዳቻ አለው። ፒስ